መጨረሻ ላይ ኢሳቅን ሊሰዋ ሲል መልሱን አገኘው። ከኢሳቅ ይልቅ የተቀመጠለትን በሳጻ የተያዘውን የያዘውን በጋርዶ ተመለሰ። ያንን መስዋዕት አድርጎ ልጁን ይዞ ተመለሰ። በመሄድ ጥያቄው ተመለሰለት። ጥያቄውን ይዟል፣ ግን ቦታው እግዚአብሔር ያለው ቦታ ላይ ሲደርስ መጀመሪያ የማያውቀውን ነገር በኋላ በመጨረሻው ላይ አውቆት ልጁን ሳይሰዋ ነገር ግን ሊሞት እንኳን ሊያስነሳ በሚችለው አምኖ እዛ ቦታ ላይ ደርሶ በልጁ ፋንታ በዕፀ ሳቤቅ የተያዘውን በግ አርዶ እንደዚሁ ከልጁ ጋር ሰግደን እንመለሳለን እንዳለ ከልጁ ጋር ተመለሰ። ክብር ለኢየሱስ ክርስቶስ ይሁን። ዛሬ ግን የምናየው እንደ አብርሃም ተነግሮን ሳይሆን፣ እንደ አብርሃም አውቀን ሳይሆን፣ እንደ አብርሃም ድምፅ ሰምተን ሳይሆን በሕይወታችን ውስጥ ለምን እኔ ወይም ደግሞ እንዴት ለእኔ ይሄ ይገባኛል ብለን ከእግዚአብሔር ጋር ሙግት የምንገባበትን አምላካዊ መልስ ነው አይተን እንደሆነ ብዙ ጊዜ አንዳንዴ ሰዎች ከደረሰብን ነገር ከሆነው ነገር ወይም ከተደጋገመው ነገር አንዳንድ ጊዜ እኛ የማንጠብቀው ነገር በህይወታችን በልጆቻችን፣ በሆነ በሆነ ነገር ብቻ ሲፈጠር ወዲያውኑ ሰዎች ጋር የሚመጣው አመለካከት አንድ ከእግዚአብሔር ጋር ትክክል ባለመሄዳችን፣ ሁለት በህይወታችን ውስጥ የሆነ ጥፋት ያጠፋል። ሶስተኛ ወይ ከቅድማታችን እንደዚህ አይነት ነገር የመጣ ነገር ነው ብለው ደምድመው ባይነግሩን እንኳን ምናልባት እንደ በእግዚአብሔር ፊት ብትሆን ብለው አባ ብለው በመንፈሳዊ ነገር ሊነግሩን ይፈልጋሉ። ግን ከዛ ያለፈ ነው የእግዚአብሔር ሀሳብ። ክብር ለኢየሱስ ክርስቶስ። ሁሉ ነገር ስላጠፋን፣ ሁሉ ነገር እኛ የተለየን ሰዎች ስለሆነ፣ ሁሉ ነገር እግዚአብሔርን ስለበደልን ነው እያለን እንድንኮንን የእግዚአብሔር ሀሳብ አይደለም። እግዚአብሔር አምላክ በልጆቹ ተወራርዶ እግዚአብሔር አምላክ ልናልፍበት በሚገባበት መንገድ ላይ እንድናልፍ ዝም ይላል። ስለዚህ በዛ ነገር ውስጥ አልፈን እግዚአብሔርን ስናከብር ለካ ለዚህ ነው ብንላቸው ነገሮች ምንም ስላደረግን ምንም ስላጠፋን ወይ ደግሞ እኛ የተለየን ስለሆን ወይ ደግሞ አያት ቀድም አያቶቻችን የሰሩት ነገር እየተከተለን እኛን ያደረገ ነገር ሳይሆን እግዚአብሔር በእኔና በእናንተ ሲወዳደር ነገሮች ወደ እኛ በቻሌንጅ መልክ ሊመጡ ይችላሉ። የእግዚአብሔርን ቃል እንመልከት። በሉቃስ ወንጌል ላይ ከኢየሱስ ክርስቶስ አንበልጥም። ኢየሱስ አንድ ወቅት ላይ ጸሎቱ አልተሰማም። ምን ለመን- ምንድን ነው እንደዚህ ብሎ ጸለየ አይደል? አባት ሆይ ፈቃድህ ቢሆን ይህ ጽዋ ከእኔ ምን ይበል ይለፍ፣ ግን የእኔ ፈቃድ አይሆን የአንተ ፈቃድ ይሆናል። በሉቃስ ወንጌል ምዕራፍ ሁለት ከአርባ ሶስት ከአርባ አራት እንዲህ ይላል ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው የት በጌተ ሰማኔ በጌተ ሰማኔ የአትክልት ስፍራ ወይም የአትክልት ቦታ በዛ ቦታ ላይ ደቀ መዛሙርቱን ይዞ ይተክዝም ያዝንም ጀመረ ይጸልም ጀመረ ጌተ ሰማኔ ከነ ስሙ የመጭመቂያ ቦታ ወይ የዘይት መጭመቂያ ቦታ ማለት ነው እዛ ቦታ ላይ ኢየሱስ የመጨመቅ ያህል ነው ሲያጣጥር ሲተክዝ እና ሲጸልይ ይላል መጽሐፍ ነው ምንድን ያለ ጸልዩ ከእነርሱ የድንጋይ ውርወራ የሚያርቆ ተንበርክኮ አባት ሆይ ብትፈቅድ ይህች ጽዋ ከኔ ትወሰድ ምን ብትል ብትፈቅድ እንግዲህ ተመልከቱ ሌላ አማራጭ የሌለባቸው ነገሮች ይኖራሉ በህይወታችን በጌተሰማኔ ማለፍ ካለብን በጌተሰማኔ እናልፋለን ሌላ አማራጭ መንገድ የለውም እግዚአብሔር ወደ አሰበልን ነገር እግዚአብሔር ወደ አቀደልን ነገር እግዚአብሔር ወደ አየልን ልንሄድ ስንል ጌተ ሰማኔ የሆነ መንገዱ እግዚአብሔር አይመልስም። ዝም ብለም ይሄው። ስለዚህ የዚህ ቦታ ላይ ስንመለከት ኢየሱስ ምክንያቱም በዛ መንገድ አልፎ የኔና የናንተን ኃጢአት ክርስቶስ ኢየሱስ በቀራኒው መስቀል ላይ ከፍሎ በአብ ቀኝ በግርማው ይቀመጥ ዘንድ ይገባዋልና በዛ በኩል ሲያልፍ አብ ዝም አለ። እና እሱ ምን አለ ጸለየ ምን ብሎ ፈቃድ ቢሆን ከእኔ ውሰድ ነገር ግን አለ የኔ ፈቃድ አይሆን ያንተ እንጂ እያለ ይጸልይ ነበረ ጌታ ኢየሱስ ሁሉ ለዘላለም የተባረከ ይሁን በዚህ እንኳን ልንጽዳና ይገባል እኮ ምክንያቱም የእግዚአብሔር ሐሳብና የእግዚአብሔር ዓላማና የእግዚአብሔር ፍቃድ ኢየሱስ እየጸለየ እግዚአብሔር አልፎ ፍቃዱን የሚያደርግ ከሆነ ኢየሱስም እንኳን የደረሰው ነገር አስጨናቂና፣ በጣም ከባድ እየተከዘና እያዘነ እየጸለየ ቢሆን እንኳን የአብ ፍቃድ ይሁን፣ ፍቃድ ይሁን፣ የኔ ፍቃድ አይሁን ብሎ ከጸለየ ወገኖች ሆይ እኛ በምናልፍባቸው መንገዶች ቆም ብለን እግዚአብሔር ሆይ ፍቃድህ ከሆነ በዚህ ውስጥ እንዳልፍ ጸጋህን ብቻ ስጠን እንድንል ይሄ ይመልስልናል። ለምን ለእኔ ምንለውን ይመልሳል። ለምን እኔ ብቻ ምንለውን ይመልሳል። ኢየሱስ ብቻውን ነው፣ ተመልከቱት። ከዛ በኋላ እንደው ምንድን ነው የሚለው? እንግዲያውስ ጸሎትህን ሰማው፣ ይሄ ጽዋ ከአንተ ይሂድ። እንግዲያውስ ጸሎትህን ሰማው። በቃ ይህን ነገር ላንሳው። እንግዲያውስ ይህን ጸሎት ሰማ፣ አይደለም ለኢየሱስ ያለው። የሚሆነው ነገር፣ ቀጥሎ ያለው ነገር የሚደንቅ ነው። ከሰማይም መጥቶ የሚያበረታ መልአክ ታየው። ዋው አይገርምም? የመጣው መልአክ ያንን ጽዋ ብትፈቅድ ውሰድ ብሏል አይደል? ይሄ የተላከው መልአክ ወይ ደግሞ ይሄ የመጣው መልአክ ወደ ጌተሰማኔ በጸሎት ቦታ ሊታየው የመጣ መልአክ ጽዋ የሚወስድ ሳይሆን ያንን ጽዋ እንዲጠጣ የሚያበረታ መልአክ ታየው። ጉድነስ ይህ ድንቅ ነው። ማለት እግዚአብሔር በምናልፍባቸው ሁኔታዎች ውስጥ የምንበረታበትን ጸጋ ሰጥቶ ያሳልፈናል፣ አያወጣንም። ከዛ እሳቱ ይኖርና እሳቱ አያቃጥለን፣ የታሰርንባቸውን ገመዶች እየፈቱ ይሄዳሉ። እንደዛ አደለ? እነዛ በእሳት ውስጥ የሚመላለሱት እሳቱ ሲነድቆ የታሰሩበት ተበጠሰ፣ ገመዱ ለቀቃቸው። ክብር ለኢየሱስ ክርስቶስ። እንደውም አንድ የሰው ልጅ የሚመስል በመካከል ይመላለስ ነበረ። እሳቱን ማጥፋት አይቀልም ነበር አይደለም? እሳቱ የሚበላውን እንዲበላ ዝማር ለቀቀው። እነሱ ግን ተፈተው ይመላለሱ ነበር። አንበሳው ጉድጓድ ውስጥ አንበሳውን መግደል አይቀልም አይደለም? አንበሳውን አልገደለውም። አንበሳው እንዳይበላውን ያደረገ ዋው! ጌታ ስሙ ለዘላለም የተባረከውን። አንበሳ ይመጣል አያጠፋ፣ እሳት ይመጣል አያጠፋ ምክንያቱም እግዚአብሔር ካለ እግዚአብሔር እግዚአብሔር ከሁላችን ጋር ስለሆነ በምናልፍባቸው ነገሮች ውስጥ ልጁ ኢየሱስ ይታይ ዘንድ የሰው ልጅ የሚመስል በእሳቱ መካከል ይታይ ነበር አለ። ልጁ ይታይ ዘንድ በሕይወታችን ውስጥ በሚመጡ ነገር ለምን እኔን ለምን እኔን አየ ስንል አንተን ያየውበት ምክንያት ልጄን ልገልጥ ነው። አንተን ያየውበት ምክንያት ኢየሱስ ክርስቶስ እንዲታይ ነው። ጌታ ስሙ ይባረክ። ስለዚህ እዚህ ቦታ ላይ ስንመለከት የሚያበረታው መልአክ መጣ። ኢየሱስም በዛ ቦታ ላይ የነበረውን ጸሎት ጨርሶ ወጣ። እንዲያውም ምንድን ነው ቁጥር 44 ላይ በፍርሃትም ሲያጣጥር አጽንቶ ይጸልይ ነበረ። እንግዲህ ኢየሱስ እንደዛ ከጸለየ የኔ ላይ እናንተ ጸሎት ምንድን ናት? እናስበው። አላዛርን ሲያስነሳ ሁሌ እንደምትሰማኝ ያለ ሁሌ ይሰማዋል። እዚህ ጋ ግን እግዚአብሔር አልሰማም ምንድን ነው የሚለው ይጸልይ ወዙም በምድር ላይ እንደሚወት እንደ ደም ነጠብጣብ ነበረ። ስለዚህም ጨረሰ፣ ተነሳ። እንግዲያውስ ተነሱ፣ ሰዓቱ አልፏል፣ እንሂድ አለ። ወዲያውኑም ጭፍሮች መጡ። ከዛ በኋላ ሊይዙት እጃቸውን አደረጉ። የዚያ ዳፉ የጎተቱ ይዘውት ሄዱ። ያጽዋን ይጠጣው ዘንድ ያጽዋ በቀራኒው መስቀል ላይ ስለእኔና ስለእናንተ ይሰዋ ዘንድ ያን ጽዋ በሰማይና በምድር ተንጠልጥሎ ያን ጽዋ ሲጠጣው የቤተ መቅደስ መጋረጃ ተቀዶ ያን ጽዋ ሲጠጣ በስጋ በኩል ወደ ቅድስተ ቅዱሳን መግባት ለእኛ ድፍረት እንዲሆንልን ክርስቶስ ኢየሱስ በመስቀል ላይ ሞተልን ያን ጠጣው በአብ ቀኝ በግርማው ተቀመጠ ዋ ክብር ለኢየሱስ ክርስቶስ ስለዚህ ለምን እኔ የምንለውን ብዙ ጊዜ ልንል እንችላለን ለምን እኔ እዮብን ብሏል እዮብ ብቻ አይደለም ያለው በዙሪያው የነበሩት ሰዎች እየመጡ ይመክሩት ነበረ። በጣም አስጨናቂው ነገር ከምንም ነገር በላይ የእግዚአብሔርን ነገር የሚያቃሉ ብለን ወይ ደግሞ መንፈሳዊ ነገር ያቃሉ ብለን በገባንበት ነገር ላይ በደረሰብን ነገር ላይ ግራ በተጋባንበት መልስ ባጣንበት ነገር ላይ ብዙ አይነት መንፈሳዊ የሚመስል እንኳን ነገር ይመጣና የምንጎዳባቸው ጊዜያቶች ብዙ ናቸው። ዛሬ ግን እግዚአብሔር ምንም ስላደረግን አይደለም። እግዚአብሔር በኛ ላይ ዓላማ ሲኖረው በእንደዚህ አይነት መንገዶች ልናልፍ እንችላለን። ለምን እኔ እንዳነር እግዚአብሔር ይርዳል። ኢዮብ ጋር የመጡት እንደዚህ ነው። አሁንም ከእሱ ጋር ተስማማ። ባይዘወይ ኢዮብ ከአምስቱ መጽሐፍ ማለትም ከፔንታቶክ በነዛ ጊዜ የተጻፈ መጽሐፍ ነው። በዛ ጊዜ የነበረውን ደግሞ ትሬንድ ስንመለከት እሺ ብትል ብትታዘዝ በረከትን ትበላለህ አይደል? እምቢ ብትል በርገም የተባለው ያን የሚያክለው ነገር እግዚአብሔር አሁን ደግሞ ጻድቅ በሆነው በእዮም መጥቶ ሰዎች እግዚአብሔርን ሲከተሉ እንደዚህ ያለ ነገር ሊደርስ ይችላል። እነሱ የለመዱት እሺ ሲባል በረከት ነው፣ እምቢ ሲባል መርገም ነው ብለው ስለሚያስቡ እግዚአብሔር ሰይጣንም ዞሮ ዞሮ ሲመጣ ባሪያ የቡን አየኸውን? ሲለው ስለ ጽድቁ ነው እንጂ እግዚአብሔር የተናገረው እዮም ስለበደለ እዮም ኃጢአት ስላደረገ እዮም ክፋት ስላደረገ እኮ አይደለም። አዋ፣ አይቼዋለሁ። ሁሉን ቀጥረህለት ሁሉን ከበህለት ምን ይሆናል ለዛ ያመሰግናል ሲለው፣ ኖ ኖ ኖ ኢዮብ እንደዚህ አይደለም። ከዛ በኋላ አንድ ሁለት እያለ በኢዮብ ላይ የደረሰውን መከራ አይተናል። ሴጣን ተፈቅዶለት ኢዮብ እስከ መጨረሻ በነፍሱ ላይ አይደለም በሌላ ሁሉ ላይ ስልጣን ተሰጥቶታል ተብሎ ሴጣን ያንን ያህል በቁስል እስኪመታ ድረስ ሲያደርገው ከሚስቱ ጀምሮ በአንድ እያሉ እየሸሹ ብቻው፣ እነሆ ቢገለኝ እንኳን እሱን እጠብቃለሁ ስጋዬን በጥርስ ይዛለሁ ብሎ ያለው ኢዮብ መጥተው በቁጥር በዘፍጥረት ምዕራፍ ሃያ ሁለት ላይ ግን ልብ የሚሰብር ነገር ነው። የሚነግሩት የሚያጽናኑት የሚጠቅሱለት ቃል በጣም ከባድ ነው። ምን ብለው ነው የሚሉት? አሁንም ከሱ ጋር ተስማማ። አያችሁ በአዲስ ማማሌ የሁሉ የመጣብህ ነው። ዛሬ እኮ እንዲህ ነው የምንባለው፣ ከእግዚአብሔር ጋር ጨክር፣ ከእግዚአብሔር ጋር ወግልን። ለእግዚአብሔር ስንቆም ሁሉ ሰው ሲነሳ፣ ብቻችሁን ስትሆኑ አይ ከእግዚአብሔር ጋር ብትስማማ ይሻልሃል ምንባልበት ጊዜ ይኖራል ወገኖች። ወይ ከእግዚአብሔር ጋር መቆም ብቻ ይሆ ክብር ለኢየሱስ። አይደለም ከሱ ጋር ተስማማ። ከሱ ጋርማ ነበረ፣ ተስማምቶ ነበረ። ከሱ ጋርማ እግዚአብሔር ራሱ ተወራርዶበታል እኮ። ከሱ ጋርማ እግዚአብሔርን ሀሳብና ፈቃድ እያደረገ የነበረ ስለነበረ ሰይጣን እንኳን ሲመጣ ኢዮብን አንስቶ ነው ለመለከት፣ እግዚአብሔር ይሄው ባሪያዬ ኢዮብ ያ ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምንድን ያሉት እነሱ አሁንም ከእሱ ጋር ተስማማ፣ ሰላምም ይኑር። ሰላምን አታላለ ሰውየ ሰላም ይኑር። ከማን ከእሱ ጋር ስትስማማ በዚያም በጎነት ታገኛለህ። ካ ከአፉ ህጉን ተቀበል፣ በልብህም ቃሉን አሉ። በኋላ ሁሉን የሚችል አምላክን ብትመለስ፣ ብትዋረድ፣ ኃጢአት ከድንኳን ብታርቅ አምላክ እግዚአብሔር ምን ይወድልሃል። በቃ እሱ እኮ ኃጢአትን ከድንኳን ካራቅ፣ የወርቅንም እቃ ደግሞ በአፈር ውስጥ ብትደብቀው፣ የኦፊር ወርቅ ነው ያልከውን የኦፊር ወርቅ ውድ ነው፣ እሱን በጅረት ድንጋይ መካከል ብትወረውረው፣ ጅረት ሲወርድ የወረወራችሁትን ነገር አታገኙትም። ወንዝ ሲሄድ የወረወራችሁትን ነገር ተመልስ ወንዝ ላይ ቢሆን አንድ ቦታ ነው ጅረት ከሆነ ግን ይዞት ይሄዳል። ስለዚህ እነዚህ መካሪዎች ምንድን ነው የሚሉት? የኦፊር ወርቅ ነው የምትለው በጣም ውድ ነው ብለው ያስቀመጥከውን ነገር እሱን አንስተህ በወራጅ ውሃ ላይ ብትወረውረው አምላክ እግዚአብሔር የሚብለጨለጭ ብርና ወርቅ ይሆንልሃል። ስለዚህ ዮ ሆይ ስማ፣ አርቀው ኃጢአትን፣ አርቀው ከድንኳን ተስማማ ከሱ ጋር ወርቅ ነው የምትለውን አውጣ ማውጣ። ያን ጊዜ አምላክ እግዚአብሔር ትጸልያለ፣ እሱ ይሰማሃል። ዛሬ ግን መስማማት አለባት ወይ እንዲህ ነው እኮ የሚሉን። አንዳንድ ጊዜ ተስማማ ከሱ ጋር አንዳንዴ እንደውም ተጸልዮላችሁ ሁሉ ካልተፈወሳችሁ ምንድን ነው እምነታችሁ ጎሎ ነው። የሆነ ነገር ደግሞ ተጸልዮላችሁ ካልተሳካላችሁ እንዴ ስላላመንክ ነው። እሰው ኮንፊውዝ የምንሆንባቸው ብዙ ነገሮች አሉ ወገኖቼ። እግዚአብሔር በህይወታችን ላይ ሊያደርግ የወደደውን ነገር ብንጸልይም ብንሸሸውም፣ የፈለገ ነገር ይሁን አናመልጠውም። አንድ ነገር ግን ጸጋን ተቀብለን በእግዚአብሔር ፊት እናርፋለን። ለክብር ይሆናል፣ ክብር ለኢየሱስ ክርስቶስ ይሆናል፣ ክብር ለኢየሱስ ክርስቶስ ይሆናል። ስለዚህ ዛሬ በህይወታችን ውስጥ በሚገጥበት ነገር ላይ ዋይ እኔ ለምን ለምን ለኔ የምንላቸው ነገሮች ምናልባት ማን ያውቃል፣ እግዚአብሔር በእኔና በእናንተ ተወራዶ ሊገልጠን ነው እና በምናልፍባቸው ቦታዎች የእግዚአብሔርን ጸጋ ጠይቀን እንድናልፍ የሰራዊቱ ጌታ እግዚአብሔር ይዳል። ኢየሱስ በጌተ ሰማኔ አለፈና በግርማው ክብር በቀኙ ተቀመጠ። ማንን እኔና እናንተን ከጨለማው ስልጣን አውጥቶ አድኖ በግርማው ተቀምጦ አየ ነው። በጌተሰማኔ ግን አለፈ። የሚያበረታ መልአክ ግን መጣለት። ወገኖች ሆይ እዮ በዛ ሁሉ ፈተና ውስጥ እየመጡ አሁን ተስማማ፣ አሁን ተስማማ፣ የኦፊር ወርቅ ነው የምትለውንም ወርወር፣ ኃጢአትን ከድንኳን አርቅ እያሉ ስለየትኛው እንደሆነ ግራ እስኪገባው ድረስ ግራ ሲያጋቡት በኋላ ግን ምን አለሱ ራሱ ትንሽ እየሳተ ሄዶ እግዚአብሔር ሆይ ስለ የትኛው ጥፋቴ ነው ብሎ እዮብም ራሱን ሊያጸድቅ ሞከረ። እግዚአብሔር በመጣና በመለሰለት ጊዜ ግን ኦ እግዚአብሔር ሆይ ያለማወቅ ከንቱ ንግግሮችን ተናገር፣ ያለው በጣም ከንቱ ንግግር ያለማስተዋል ተናገር። ሁሉን የምትችለውን የአንተን እውቀት ማወቅ በማልችለው ጭንቅላት ገምቼ በጣም ተሳሳትኩኝ። በአመድ ላይ ተቀምጬ ጸጸታለሁ፣ ስለተናገርኩት ከንቱ ንግግር ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብን ይከለከል ዘንድ ከቶ እንደማይቻል አወቅ። ሃሌሉያ! የእግዚአብሔር ሐሳብ አይከለከልም። እሱ ሁሉን ቻይ ነው። በምናልፍበት መንገድ እሱ ያቀዋል። ሁለተኛ ክፍል ለምን ለእኔ ብለን የምንላቸውን ነገር ለምን ለእኔ ያላቸውን አምላካዊ መልስ እግዚአብሔር በእኔና በእናንተ ሊከብር ነው። አንጠፋ። ክብር ለኢየሱስ ክርስቶስ ይሁን። ሶስተኛውን በሚቀጥለው እንገናኛለን። ዛዶግን ሰብስክራይብ አድርጎ የሚቀጥለውን ሶስተኛ ወለድ ታገኙት። ክብር ለኢየሱስ ክርስቶስ ጸጋ ይብዛላችሁ፣ አሜን። ዶቅ ጽድቅ ትክክል ልብ በቅንነት ግን ከእግዚአብሔር እንደ ሰላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት! ሳዶቅ